ከእግዚአብሔር አባታችን ከልጁም ከጌታችን ኢየሱስ ክርስቶስ ማኅያዊ ከሆነ መንፈስ ቅዱስ ምሕረትና ጸጋ፣ ፍቅርና ሰላም ከሁላችን ጋር ይሁን። በአንድ አካል አራት የፊት ገጽ አይታችሁ ወይስ ሰምታችሁ ታውቃላችሁ? በአንድ የፊት ገጽስ ብዙ አይን አይታችሁ ይሆን? የሥላሴን መንበር የሚሸከሙ ጾርተ መንበር አርባዕቱ እንስሳ ኪሩቤል ሲባልስ ሰምታችሁ ይሆን? ዛሬ ይህንና ይህን የመሰለ ጥያቄ ለመመለስ ወደ አስደናቂ መላእክት ዓለም እንጓዛለን። ከነገደ መላእክት አንዱ አካል የሆነውን የኪሩቤልን ተፈጥሮ የምናስቀኛችሁ ይሆናል። እንኳን ለአርባዕቱ እንስሳ ኪሩቤል የመታሰቢያ በዓል በሰላም አደረሳችሁ አደረሰን። በማይመረመር ጥበቡ ሰማየ ሰማያትን በዘረጋው፣ ምድርን በውሃ ላይ ባጸናት፣ እልፍ የእልፍ አይላፋት ከዋክብትን በስፍራቸው በሰቀላቸው፣ በአንዱ አምላክ በሕያው እግዚአብሔር መንግሥት ውስጥ ስፍር ቁጥር የሌላቸው በክብርና በግርማ የተሞሉ የብርሃን ፍጥረታት ይኖራሉ። ከእነዚህም መካከል ከፍጥረታት ሁሉ በላይ ከፍ ከፍ ብለው በልዑል ዙፋን ፊት የሚቆሙ ሚስጥራቸው የጠለቀ፣ ግርማቸው የሚያስፈራ፣ ፍጥነታቸው ከብርሃን ፍጥነት የላቀ፣ ርዝመታቸው የማይታወቅ፣ አንዱ ክንፍ ብቻ ምድርን የሚከድ፣ ኃይላቸው ከሀያላን ሁሉ የላቀ፣ እነሆ ኪሩቤል የተባሉ የብርሃን መላእክት። ኪሩቤል ስፍር ቁጥር በሌላቸው የሰማይ ሰራዊት መካከል ከሱራፌል ጋር በመሆን በእግዚአብሔር ዙፋን ፊት ከፍተኛውን ስፍራ ይይዛሉ። የነሱ መኖር የእግዚአብሔርን ቅድስና ኃይልና ግርማ በምስጢርና በክብር የተሞላ ያደርገዋል። እነርሱ የሰማያዊ ሥርዓት መገለጫዎች፣ የእግዚአብሔር ዙፋንና የክብሩ ማረፊያዎች ናቸው። ዛሬ የዘመናት መጋረጃን ገልጠን ወደ ሰማያዊው ዓለም ጥልቀት እንጓዛለን። የእነዚህን ታላላቅ መላእክት ምንነት ገጽታና አስደናቂ ተግባር እንመረምራለን። ኪሩብ የሚለው ስም ራሱ ምንኛ ጥልቅ ትርጉም እንዳለው ታውቃላችሁ? ይህ ስም ብቻውን እንኳን የነዚህን ፍጥረታት ግዙፍ ማንነት ፍንጭ ይሰጠናል። እንግዲያውስ አእምሯችሁን ከዚህ ምድራዊ ግር ግር ለጊዜው አላቃችሁ፣ ልባችሁን ለመንፈሳዊ ጉዞ አዘጋጅታችሁ፣ እስከ መጨረሻው ከእኛ ጋር በመሆን አብራችሁን ወደ ሰማየ ሰማያት ቅኝት ትጓዙ ዘንድ በክብር ተጋብዛችኋል። ኪሩቤል ማለት በጥንታዊ የአካድ ቋንቋ ካሩብ ከሚለው ቃል የመጣ ሲሆን ትርጓሜውም ታላቅ ኃያል፣ አማላጅ ወይም የሚባርክ ማለት ነው። ኪሩብ የሚለው የአንዱ መልአክ መጠሪያ ሲሆን፣ ኪሩቤል ስንል ደግሞ ከአንድ በላይ የሆነ ኪሩብ እየጠራን ነው ማለት ነው። የኪሩቤልን ምስል በምናባችን ልመሳል ስንሞክር አእምሯችን ከሚያውቀውና ከለመደው የሰው ወይም የመላእክት አምሳል መውጣት ይኖርብናል። ምክንያቱም የእነሱ ገጽታ በምድራዊ ቋንቋ ለመግለጽ እጅግ አስቸጋሪ ረቂቅና በምስጢር የተሞላ ነው። ቅዱሳት መጻሕፍት በተለይም የነቢዩ ሕዝቅኤል መጽሐፍ የዚህን ሰማያዊ ምስጢር መጋረጃ በከፊል ይገልጥልናል። ነቢዩ ሕዝቅኤል በባቢሎን ምርኮ ሳአለ በኮበር ወንዝ ዳር ሆኖ ሰማያት ተከፍተው አስደናቂውን የእግዚአብሔርን ራእይ ተመለከተ። በዚያም ራእይ መሃል ካውሎ ነፋስና ከታላቅ ደመና ከሚባርቀው እሳትም ውስጥ የአራት እንስሳት አምሳያ ወጣ ይላል። ከእርሱም ውስጥ የአራት እንስሳት አምሳያ ወጣ። መልካቸውም ይህ ነበረ፣ ሰውም ይመስሉ ነበረ። ለእያንዳንዱም አራት አራት ፊት ለእያንዳንዱም አራት አራት ክንፍ ነበረው ሲል ይቆይና የፊታቸው አምሳያ እንደ ሰው ፊት ነበረ። ለአራቱም በስተቀኛቸው እንዳንበሳ ፊት፣ በስተግራቸውም እንደ ላም ፊት ነበራቸው። ለአራቱም ደግሞ የንስር ፊት ነበራቸው ይላል። ይህ ምን አይነት የሚደንቅና የሚገርም የሚረቅና ከአምሮ በላይ የሆነ አፈጣጠር ነው! እስቲ ይህንን አስደናቂ ገጽታ በአእምሯችን ለመሳል እንሞክር። አራት ገጽታዎች በአንድ ፍጥረት ላይ። የመጀመሪያው የሶፊት ነው። ይህ የፍጥረታት ሁሉ ቁንጮ የሆነውን የሰው ልጅ ክብር ያሳያል። ከሁሉም በላይ ግን የኪሩቤልን የማማለት ተፈጥሮ ይገልጻል። የሶፊት የልምላሜ፣ የይቅርታና የእግዚአብሔር ምሕረት መገለጫ ነው። ኪሩቤል በዚህ ፊታቸው ስለ አዳም ልጆች ይማልዳሉ ኃጢአታችንን ይቅር እንዲል ከሚመጣው መዓት እንዲሰውረን ወደ ፈጣሪ ይጮኋሉ። ሁለተኛው በቀኝ በኩል ያለው የአንበሳ ፊት ነው። አንበሳ የአራዊት ንጉሥ ነው፤ የኃይል፣ የግርማና የሥልጣን ምልክት። ይህ ገጽታ የኪሩቤልን ኀያልነትና የእግዚአብሔርን መንግሥት በጽናት የመጠበቅ ኃላፊነታቸውን ያሳያል። የአንበሳው ጩኸት የመንግሥቱን መምጣት የሚያበስር ሲሆን፣ የክርስቶስን አሸናፊነትና ንጉሣዊ ክብር ያመለክታል። አንበሳ የአራዊት ንጉሥ ነውና ባለቃቸው ተመሰለ። በአንበሳ መገለጹ ኃያልነቱን ሲያሳይ ነው። ፍጻሜው ግን መዋ አንበሳ ዘእምነገደ ይሁዳ የተባለው ክርስቶስ ይገለጣል ሲል ነው። ይህም ስለ አራዊት ሲማልድ ይኖራል። ሦስተኛው በግራ በኩል ያለው የላም ወይም የጥጃ ፊት ነው። ጥጃ ወይም ላም በጥንት ዘመን የመስዋዕት ምልክት ነበር። ይህ ገጽታ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቤዛነትና መሥዋዕትነት ያመለክታል። ዓለምን ለማዳን በፈቃዱ ሥጋ ለብሶ ደሙን አፍስሶ ራሱን መሥዋዕት አድርጎ ያቀረበውን የእግዚአብሔርን በግ ያስታውሰናል። ኪሩቤል ይህንን የዘላለም መሥዋዕት ምስጢር በፊታቸው ተሸክመዋል። የላም ወይም የጥጃው መሥዋዕትነት የክርስቶስን የመሥዋዕትነት ባሕሪ የቤዛነቱንና የመድኃኒትነቱ ምስጢር ይገልጻል። ይህም ስለ እንስሳት ይማልዳል። አራተኛው ደግሞ የንስር ፊት ነው። ንስር የአዕዋፍ ንጉሥ ነው። ከፍ ብሎ በመብረር በሰማያት ላይ መራቀቅ ይችላል። ዐይኖቹም እጅግ የሰሉ በመሆናቸው ከሩቅ ማየት ይችላል። ይህ የኪሩቤልን ረቂቅነት ፍጥነታቸውንና ሁሉን የማየት ችሎታቸውን ያሳያል። በብርሃን ፍጥነት ከሰማይ ጫፍ እስከ ጫፍ ይደርሳሉ። የእግዚአብሔርን ትእዛዝ ለማድረስ እንደ መብረቅ ይበራሉ። እነዚህ አራት ገጽታዎች በአንድነት የኪሩቤልን ፍጹም ተፈጥሮ ይገልጻሉ። በሰው ፊት ይማልዳሉ፣ በአንበሳ ፊት ስልጣንን ያስከብራሉ፣ በላም ፊት መስዋዕትን ያስታውሳሉ፣ በንስር ፊት ደግሞ ይራቀቃሉ። ታዲያ መላእክት ሆነው ሳለ አርባዕቱ እንስሳ ለምን ተባሉ? የሚል ጥያቄ ይነሳ ይሆናል። የመላእክት ወገን ሆነው አራቱ እንስሳት የተባሉበት ምክንያት ለቅዱሳን ነቢያት ሕዝቅኤል እና ኢሳያስ እንዲሁም ለሐዋርያው ዮሐንስ በእንስሳት አምሳል በመገለጻቸው ነው። ቅዱስ ያሬድ ጾር ተመንበር ብሎ በአንድነት ገልጿቸዋል። አምላካችንን በንጉሥ መንበረ መንግሥቱን በኮር ሰማይ ውዱድን በአልጋ ኪሩቤልን በአራት እግሮች አመሳስሎ ገልጿቸዋል። የሚገርማችሁ ምስጢራቸው በዚህ ብቻ አያበቃም። ነቢዩ ሕዝቅኤል በምዕራፍ 10 ሲቀጥል እንዲህ ይላል። ገላቸውም ሁሉ ጀርባቸውም፣ እጃቸውም፣ ክንፋቸውም፣ መንኮራኩሮቻቸውም ዙሪያውን በዓይን የተሞሉ ነበሩ። ከእግራቸው ጥፍር እስከ ራሳቸው ጸጉር ድረስ በዓይን የተሸለሙ ናቸው። እስቲ አስቡት፣ ይህ ምንኛ የሚያስደንቅና የሚያስፈራ ግርማ ነው። ከርዝመቱ የተነሳ በማይታወቅ ቁመቱ ልክ በዓይን የተሞላ ምድርን በሚከድን ክንፉ ስፋት መጠን በዓይን የተጌጠ ይህ ኪሩቤል ምን ይደንቅ እንደ ምን ያስፈራ! ከዚህ ዓይን የሚሰወር ማን ይሆን? ከኪሩባይን መሰወር የማይችል ፍጥረት ከኪሩቤል ፈጣሪ ከእግዚአብሔር ዓይንማ እንዴት ሊሰወር ይችላል? እነዚህ ዓይኖች ያለፈውን፣ የአሁኑና የሚመጣውን ዘመን የመመልከት የእግዚአብሔርን ፍትሕና እውቀት የማሳየት ምልክቶች ናቸው። እግዚአብሔር በፈቀደላቸው መጠን ከእነርሱ የሚሰወር ምንም ነገር የለም። በአጽናፈ ሰማይ ውስጥ የሚነግር ቃል፣ የሚታሰብ ሀሳብ፣ የሚሰራ ስራ ሁሉ በእነዚህ ዓይኖች ፊት የተገለጠ ነው። ታዲያ እነዚህ አራት ፊት አንድ አካል ተቆጥሮ የማያልቅ ዓይን በፊታቸው ልክ ሁለት ሁለት እጅ የሆነላቸው አስደናቂ ፍጥረታት ተግባራቸው ምንድን ነው? ኃላፊነታቸው እስከምን ድረስ ነው? የመጀመሪያውና ዋነኛ ተግባራቸው የልዑል እግዚአብሔር ዙፋን ጠባቂዎችና ተሸካሚዎች መሆናቸው ነው። ኪሩቤል የተባሉት የልዑል እግዚአብሔርን ዙፋን በፍርሃትና በራዱ ነው የሚሸከሙ መላእክት ሲሆኑ ነቢዩ ኢሳይያስም ዙፋኑን እንዲሸከሙ በምዕራፍ ሰላሳ ሰባት ላይ አቤቱ በኪሩቤል ላይ የምትቀመጥ የእስራኤል አምላክ፣ የሰራዊት ጌታ ሆይ አንተ ብቻህን የምድር መንግሥታት ሁሉ አምላክ ነህ፣ ሰማይና ምድርን ፈጥረሃል በማለት ሲናገር ነቢዩ ሕዝቅኤልም በፍርሃት ሁነው አርባዕቱ እንስሳ ኪሩቤል ዙፋኑን እንደተሸከሙ ሆኖ አይቷል። ከዚህ ላይ አንድ ጥያቄ እናንሳ። የሚሸከሙ ሲባል ግን ምን ማለት ነው? እግዚአብሔርንስ መሸከም የሚችል አካል እንደምን ያለ ነው? በጠፈር ተቀምጦ መሠረትን ይሸከማል ሁሉ በመሃል እጁ የተያዘ የዓለም ዳርቻዎችን በእጁ ያለው የተባለ እግዚአብሔር እንዴት የሚሸከሙት ተባለ? እስኪ በሰብአዊ አእምሮአችን እናስብ። ጫማ እግርን ይሸከማል? ወይስ እግር ጫማን ይሸከማል ተብላችሁ ብትጠየቁ መልሳችሁ ምን ሊሆን ይችላል? እግር ሊሄድ በወደደበት ሁሉ ጫማ ይከተላል እንጂ ጫማ እግርን እንደማይወስደ ሁሉ ነቢዩ ሕዝቅኤል የሚያየው ይህን የሚያረጋግጥ ነው። እንዲህ ይላል እያንዳንዱም ወደፊት ቀጥ ብሎ ይሄድ ነበር። መንፈስም ወደሚሄድበት ሁሉ ይሄዱ ነበር ሲል እግዚአብሔር በወደደው በኩል ወስዶ የሚገለጥባቸው መሆኑን አስረግጦ ይናገራል። በጸጋ የሚያድርባቸው፣ ክብሩን የሚያሳድርባቸው፣ ዙፋኑን ተሸክሞ ይታያሉና እንዲህ ተባለ እንጂ የሚሸከማቸውስ እርሱ ራሱ እግዚአብሔር ነው። ጌታችን እሳታውያን በሆኑ በኪሩቤል ጀርባ ላይ ተቀምጦ በአንድነት በሦስትነት እንደሚቀደስ ቅዱሳት መጻሕፍት በስፋት ያስተምራሉ። በሙሴ ዘመን የተሰራው የቃል ኪዳኑ ታቦት ክዳን ላይ ሁለት የወርቅ ኪሩቤል ተቀርጸው ነበር። እግዚአብሔር ሙሴ እንዲህ አለው፣ በዛም ከአንተ ጋር እገናኛለሁ ከሁለቱም ከኪሩቤል መካከል በምስክር ታቦት ላይ ባለው በኃጢአት መክደኛው ላይ ለእስራኤል ልጆች ሁሉ የማዘዝህን ነገር ሁሉ እነግርሃለሁ ይላል፣ ዘጸአት ምዕራፍ 25። ይህ የሚያሳየው ኪሩቤል የመለኮታዊ ክብር መገለጫና እግዚአብሔር ከሰው ልጆች ጋር የሚገናኝበት የክብር ዙፋን መሆናቸው ነው። ቅዱስ ዳዊትም በኪሩቤል ላይ ተቀምጦ በረረ፣ በነፋስም ክንፈ በረረ በማለት ሲገልጽ፣ ዳግመኛም በይማን አብ በዘባነ ኪሩብ ተቀምጦ የሚመሰገነው የእግዚአብሔር ልጅ የእስራኤል ጠባቂ ተገልጾ እንዲያድናቸው ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ በማለት የናፍቆት ልመናውን በመዝሙር 18 እና 79 ላይ አስፍሮት እናገኘዋለን። ሁለተኛው ተግባራቸው ደግሞ በሰማያዊው መቅደስ ውስጥ ያለማቋረጥ በቀንም በሌሊትም ድምጻቸውን ከፍ አድርገው ማመስገን ነው። ወንጌላዊው ቅዱስ ዮሐንስ ይህንኑ በራእይ ያየውን ሲመሰክር እንዲህ ይላል በዙፋኑን ፊት ብርሌ የሚመስል የብርጭቆ ባህር ነበረ። በዙፋኑ ዙሪያም አራት እንስሶች አሉ፣ እነርሱም በፊትም በኋላ ዐይኖችን የተሞሉ ናቸው። ፊተኛውም እንስሳ አንበሳን ይመስላል፣ ሁለተኛውም እንስሳ ጥጃን ይመስላል፣ ሦስተኛውም እንስሳ ሰውን ይመስላል፣ አራተኛውም እንስሳ የሚበር ንስርን ይመስላል። ለእነዚህም አራቱ እንስሶች ለእያንዳንዳቸው ስድስት ስድስት ክንፎች አሏቸው፣ በሁለንተናቸውም ዐይኖችን የተሞሉ ናቸው። ቅዱስ ቅዱስ ቅዱስ የነበረውና ያለው የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። እነዚህ እንስሶችም በዙፋን ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴን ምስጋናንም ይሰጣሉ ይላል በራእይ ምዕራፍ 4። ይህ ምስጋና የሰማይ መላእክት ሁሉ የሚሳተፉበት የአጽናፈ ሰማይ ሁሉ ሕብር ነው። የዚህ ታላቅ ኅብረ ዝማሬ መሪዎች ደግሞ ኪሩቤል ናቸው። ሦስተኛው ታላቁ ኃላፊነታቸው የቅድስና ስፍራዎች ጠባቂ መሆናቸው ነው። ይህን ተግባራቸውን ለመጀመሪያ ጊዜ የተመለከትነው የሰው ልጅ ታሪክ በጀመረበት በዛች አሳዛኝ ቀን ነበር። አዳምና ሔዋን የእግዚአብሔርን ትዕዛዝ አፍርሰው ከገነት በተባረሩ ጊዜ ወደ ሕይወት ዛፍ የሚወስደውን መንገድ ማን ይጠብቅ ነበር? ዘፍጥረት 3፥24 ላይ መልሱ እናገኛለን። ሰውንም አስወጣው ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ በኤደን ገነት ምስራቅ በኩል ኪሩቤልንና የምትገለባበጥ የነበልባል ሰይፍን አኖረ ይላል። እንሆ የገነትን በር የዘጉት ወደ ዘላለም ሕይወት ዛፍ የሚወስደውን መንገድ የከለከሉት ኪሩቤል ናቸው። ይህ ተግባራቸው ከጭካኔ የመነጨ አልነበረም። የሰው ልጅ ባህርያቱ ሳይጸጸት ከሕይወት ዛፍ በልቶ ለዘላለም በሞት እንዳይኖር ከእግዚአብሔር የተሰጠ ጥበቃ ነበር። እነርሱ የእግዚአብሔርን ፍትሕና ቅድስና የሚያስፈጽሙ ኃይላት ናቸው። እስኪ አሁን ደግሞ ከኪሩቤል ረቂቅ ገጽታቸውን የተወሰነውን እንመልከት። በሰማያዊው ቅዱስ ስፍራ በዙፋኑ ግርማ ሞገስ ስር የኪሩቤል የመለኮት ዙፋን ተሸካሚዎች ምስጢራዊ ገጽታ ይገለጣል። እነርሱም ከድቅድቅ ጨለማ በላይ ባለው ብርሃን የተዋቡ፣ በእልፍ አእላፋት ዓይኖች የሚያንጸባርቁ ፍጡራን ናቸው። እነዚህ ዓይኖች ከቁጥር በላይ በየቦታው የተበተኑ፣ ከክንፎቻቸው ጫፍ እስከ ወርቃማው መንኮራኩራቸው ድምቀት ድረስ የብር ጉልላት ሆነው የተቀመጡ፣ እያንዳንዱ የአይን ብሌን የመለኮታዊውን ረቂቅ ጥበብ የሚያንጸባርቅ ሐያው መነጽሮች ናቸው። እነዚህ ዐይኖች እንደ ሰማያዊ ኮከቦች ብርሃናማ የትላንትን ረቂቅ ታሪክ፣ የዛሬን ሕያው ምስጢርና የነገን ያልታወቀ መንገድ ያለማቋረጥ ይመለከታሉ። የሰው ልጅ አእምሮ ሊደርስበት ከሚችለው በላይ የሆነ እይታ አላቸው። እያንዳንዱ አይን ብሌን የፍጥረት መጀመሪያንና ፍጻሜን፣ የጊዜን ወሰን የለሽነትና የዘላለምን ጥልቅ ምስጢር ያንጸባርቃል። የኪሩቤል ጀርባ እያንዳንዱ ክንፍ፣ የፊት ገጽታቸው እንዲሁም እንቅስቃሴያቸውን የሚቆጣጠሩት መንኮራኩሮች ሁሉ በዓይኖች ተውበዋል። ይህ ማለት የእነርሱ መኖር እንቅስቃሴ አልፎ ተርፎም ጸጥታቸው ሁሉ በመለኮታዊ እውቀት የተሞላ ነው። በየፊታቸው በየኋላቸው ከበታቻቸውም ሆነ ከበላያቸው ምንም የተሰወረ የለም። ልክ እንደ አምላክ ሁሉን አዋቂነት ኪሩቤልም የመለኮታዊውን ዓለም ፍጹምነትና ንጽህናን በምሳሌነት ያመለክታሉ። የእነርሱ እይታ የፍቅር የጽድቅና የቅድስና ብርሃን ነው። እነዚህ ዓይኖች የሰውን ልጅ ጸሎት ይመለከታሉ፣ የንባውን ጠብታ ያያሉ፣ የልቡን ምኞት ያውቃሉ። ለእያንዳንዱ የመለኮታዊ ፈቃድ ፍጻሜ፣ ለእያንዳንዱ የጸጋ ጠብታ፣ ለፍርድም ሆነ ለምሕረት የኪሩቤል ዓይኖች የማይተኙ ምስክሮች ናቸው። እነርሱ የሰማዩን ፍርድ ቤት የፍትህ ሚዛን አክባሪዎች፣ የመለኮታዊ ምስጢራትንም ማደራ ጠባቂዎች ናቸው። ኪሩቤል በዓይኖቻቸው ብዛት አማካኝነት የመለኮታዊውን ግርማ ቅድስናና የማይመረመር ጥበብ ያለማቋረጥ ይመለከታሉ። ጸሎት ስንሰጥ፣ ምስጋና ስናቀርብ ወይም ንስሃ ስንገባ እነዚህ የማይተኙ ዓይኖች ወደ ፈጣሪ ያቀርቡናል። የመለኮታዊውን አይነ ፊት እንድንመለከት ይረዱናል። እነርሱም የመለኮታዊ ብርሃን እና ጥበብ የማይነጥፍ ምንጭ የዘላለም ምስጢር ሃያው ምስክሮች ናቸው። እስኪ ስለ ሃያው እግዚአብሔር አይኖች የተጠቀሱትን ከመጽሐፍ ቅዱስ ጥቂቶቹ እናንሳ። ጠቢቡ ሰሎሞን በምሳሌ 15 የእግዚአብሔር አይኖች በስፍራ ሁሉ ናቸው፣ ክፉዎችንና ደጎችን ይመለከታሉ በማለት ሲገልጻቸው አባቱ ቅዱስ ዳዊት ደግሞ በመዝሙር ሰላሳ ሦስት እግዚአብሔር ከሰማይ ወደ ታች ይመለከታል የሰውን ልጆች ሁሉ ያያል፣ ከማደሪያው ስፍራ በምድር የሚኖሩትን ሁሉ ይመለከታል ይላል። ቅዱስ ጳውሎስ ደግሞ በዕብራውያን አራት በእርሱ ፊት የተሰወረ ፍጥረት የለም ነገር ግን ሁሉ ነገር ለአይኖቹ ግልጥና የተከፈተ ነው በማለት ከእግዚአብሔር አይኖች የተሰወረ ፍጥረት አለመኖሩን አስረግጠው በመናገር ይተባበራሉ። ሁሉንም በየስፍራው የሰው ልጆች ሁሉ ደግም ሆነ ክፉ ከላይ ከሰማይ ወደ ታች በምድር የሚኖሩትን የሚያይና በእርሱ ፊት የተሰወረ ፍጥረት የሌለው አምላክ ሕያው እግዚአብሔር ያለፈውንና ያሁኑን ያለውንና የሚመጣውን የሚያውቁ በፈቀደው ጊዜ የሚገለጥባቸው ዙፋኑን የሚሸከሙ የተባሉ ነገር ግን እርሱ የሚሸከማቸው እግር ጥፍራቸው እስከ ራስ ጸጉራቸው ፊታቸውና ኋላቸው እንዲሁም መንኮራኩሮቻቸው በዓይኖች የተሞሉና የተሸለሙት ኪሩቤል የሚባሉ ግሩማን መላእክትን ፈጥሮ የእርሱን ሁሉን የመመልከት መለኮታዊ ስልጣን ለኪሩቤልም መጸጋ ሰጠ። እግዚአብሔር ሁሉን እንደሚያይ በፍጥረቶቹ አስታወቀ። ሁሉን የሚያይ አምላክ ሁሉን የሚያይ ፍጥረት መፍጠሩ ምን ይደንቅ! ሁሉን የሚያውቅ አምላክ ሁሉን የሚያውቅ ፍጥረት መፍጠሩ ምን ይረቅ! በሰማያዊ ቅዱስ ስፍራ በዘላለም ብርሃን በተሞላው የመለኮት ዙፋን ፊት የኪሩቤል ግርማ ሞገስ በምስጢር ተሸፍኖ ይገለጣል። የታችኛው አካላቸው እንደ መሰሶ ጸንተው በመለኮታዊ መሠረት ላይ የቆመ በአንድነት ሆኖ ይታያል። ወደ ላይ ስንመለከት ግን የአራት ፊቶች ልዩ ጥምረት ይፈነጥቃል። እያንዳንዱ ኪሩብ በፊቶቹ ላይ የፍጥረት ሁሉ ታላቅነትን ያንጸባርቃል። የሰው ፊት የጥበብና የአስተዋይነት ጥልቀትን የአንበሳ ፊት የመለኮታዊው ኃይልንና የንጉሣዊው ግርማን፣ የንስር ፊት፣ የጠራ እይታንና የሰማያዊ ከፍታና ፍጥነትን፣ የላም ወይም የጥጃ ፊት ደግሞ የትዕግሥትን የመሥዋዕትነትና የፍጹም አገልግሎትን መንፈስ ያሳያል። እነዚህ አራት ፊቶች እንደ መለኮታዊ መስተዋቶች የእግዚአብሔርን ሁለንተናዊ አገዛዝና በሁሉም ፍጥረት ላይ ያለውን ሥልጣን በግልጽ ይናገራሉ። እነዚህ ፊቶች የሚከቡት አራት ክንፎች ደግሞ የቅድስናና የትሕትና መገለጫ ናቸው። ሁለቱ ክንፎች ፊታቸውን በመሸፈን ለመለኮታዊ ብርሃን ክብር ይሰጣሉ። ሌሎች ሁለቱ ደግሞ ገላቸውን በመሸፈን የሰማያዊ ፍጡራንን ትሕትናና ሚስጥራዊነት ያመለክታሉ። እያንዳንዱ ክንፍ በራሱ ውስጥ በብዙ ዐይኖች ተሞልቷል። እነዚህ ዐይኖች እንደፈነዱ ኮከቦች የሚያንጸባርቁ የመለኮታዊውን ሁሉን አዋቂነትና ጥልቅ ዕውቀትን የሚያውጁ ናቸው። ከእነዚህ ግርማ ሞገስ የተላበሱ ፍጥረታት በታች የመንኮራኩሮቻቸው ሚስጢር ይገኛል። እነዚህ ተሽከርካሪዎች ተራቁሶች ሳይሆኑ ሕያው የሆኑ የመለኮታዊ ፈቃድ መሣሪያዎች ናቸው። በአንድ መንኮራኩር ውስጥ ሌላ መንኮራኩር፣ ልክ እንደ መንፈሳዊ የእንቆቅልሽ ጥልፍልፍ በሚያስደንቅ ሁኔታ ተቀፎ የተሠራ ውስብስብ መዋቅር አላቸው። እያንዳንዱ የዚህ ድንቅ መንኮራኩር ክፍል በብዙ ዓይኖች ተሞልቷል። እነዚህ ዓይኖች እንደ ብርሃን ነጥቦች የመለኮታዊ እንቅስቃሴንና ዓላማን የማይመረመር ጥበብ የሚያበሩ ናቸው። የመንቀሳቀስ ሚስጥራቸውስ? የመንቀሳቀስ ሚስጥራቸውማ፣ እነዚህ ኪሩቦች ሲንቀሳቀሱ መንኮራኩሮችም አብረዋቸው ይንቀሳቀሳሉ። ወደ ላይ ከፍ ሲሉ መንኮራኩሮችም ወደ ላይ ይከትሏቸዋል። ኪሩቤል ሲንቀሳቀሱ አይገለማመጡም ። ሶስቱ አንዱን እየተከተሉ የእግዚአብሔር መንፈስ ወደ ፈቀደላቸው ይሄዳሉ እንጂ። ይህንን ይበልጥ ለመግለጽ ነቢዩ ሕዝቅኤል ያየውን ራይ እንመልከት። ለአራቱም በስተቀኛቸው እንዳንበሳ ፊት በስተግራቸውም ደግሞ እንደ ላም ፊት ነበራቸው ይልና የሚቆሙበትን አቅጣጫ ያመለክታል። የቤተ ክርስቲያናችን ሊቅ ቅዱስ ኤጲፋኔዎስ በሥነ ፍጥረት መጽሐፉ በአራቱም ማዕዘን ጀርባቸውን ወደ ውስጥ ፊታቸውን ወደ ውጭ እያደረገ አቁሟቸዋል ይልና ነቢዩ ሕዝቅኤል ስለዚህ በምዕራፍ አንድ ላይ እያንዳንዱም ወደፊት ቀጥ ብሎ ይሄድ ነበር፣ መንፈስም ወደሚሄድበት ሁሉ ይሄዱ ነበር፣ ሲሄዱም አይገለማመጡም ነበር በማለት እንደተናገረ ገጽ ለገጽ ሳይተያዩ ስላሴ በፈቀዱት ፍኖት አንዱ በሄደበት ሦስቱ እየተከተሉ ይሄዳሉ። አንዱ ሌላውን ተከትሎ ሲሄድ ፊቱን አያዞርም። ወደ ጎን ወይም ወደ ኋላ አያዩም። ይልቁንም ሁሉም በአንድነት እንደ ህያው አካል በአንድ መንፈሳዊ ቃል ይመራሉ። ይህ ፍጹም ስምምነት ያለው እንቅስቃሴያቸው በመለኮታዊ ሥርዓት ውስጥ ያለውን ፍጹምነት ዓለምና ወጥና ፈጣሪን ያለምንም ጥያቄ መታዘዝን ያሳያል። እነርሱ የመለኮታዊውን ትእዛዝ ያለምንም ማመንታት በፍጹም ተገዥነት የሚፈጽሙ ግሩማን መላእክት ናቸው። ኪሩብ በአራት ፊቱ በአራት ክንፉና በሚገርም መንኮራኮሩ ለሰማያዊው ዓለም ምስጢር ለፈጣሪ ሥልጣንና ኃይል ጥበብና ፍጹም ሥርዓት ሕያው ምስክር ነው። በውቧና የታሪክ ባለጸጋ በሆነችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ አርባዕቱ እንስሳ ኪሩቤል በየዓመቱ ህዳር ስምንት ቀን የእነዚህን ታላቅ መላእክት በዓል በታላቅ ድምቀት ታከብራለች። በዛች ቀን በቅዳሴ ጊዜ የሚዜመው ዜማ፣ የሚነበበው ምንባብ፣ የሚሰበከው ስብከት ሁሉ የእነዚህን የዙፋኑን ተሸካሚዎች ክብርና የማማለድ ኃይል የሚያውጅ ነው። የኢትዮጵያ ሊቃውንት የአርባዕቱ እንስሳትን ምሳሌነት ከአራት ወንጌላውያን ጋር ያስተሳስሩታል። የሰው ፊት የሐዋርያው ማቴዎስ ምሳሌ ነው ይላሉ። ምክንያቱም ሐዋርያው ማቴዎስ ከአባታችን አብርሃም ጀምሮ እስከ እመቤታችን ድንግል ማርያም ድረስ ልደታ በውን ጽፎው ጌታችን ኢየሱስ ክርስቶስ ሥጋን በመልበስ ከሰው ልጆች ጋር ያለውን አንድነት አሳይቷል። ያንበሳ ፊት የወንጌላዊው ማርቆስ ምሳሌ ነው። ወንጌሉን የሚጀምረው በምድረ በዳ የሚጮ ሰው ድምፅ ብሎ በዮሐንስ መጥምቅ ኃያል ስብከት ነውና ይህ የዮሐንስ ጮኸት የኃያሉና የአሸናፊው የክርስቶስን መምጣት የሚያበስር ዜና ነውና በአንበሳ ተመስሏል። የላም ፊት የወንጌላዊ ሉቃስ ምሳሌ ነው። ወንጌሉ የሚጀምረው በመቅደስ ውስጥ በሚያገለግለውና መስዋዕት በሚያቀርበው በካህኑ ዘካርያስ ታሪክ ነው። ደግሞም የሰበውን ፍሪዳ አምጠታችሁ ረዱት፣ እንብላም ደስ ይበለን የሚል በሉቃስ 15 ላይ ስለ ምስጢረ ቁርባን ተጽፏልና የላሙ መስዋዕትነት የክርስቶስን የመስዋዕትነት ባህሪ የቤዛነቱንና የመድኃኒትነቱን ምስጢር ይገልጻል። የንስር ፊት ደግሞ የሐዋርያው ዮሐንስ ምሳሌ ነው። እንደ ንስር ወደ ሰማያት ከፍ ብሎ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ በማለት በክርስቶስ ሰማያዊና መለኮታዊ ማንነት ይጀምራልና ንስሩ የዮሐንስን ጥልቅ መንፈሳዊ አስተዋይነትና የመለኮታዊውን ምስጢር በመግለጥ ያመለክታል። ይህ ምንኛ ድንቅ የሆነ ምስጢራዊ ግንኙነት ነው! ኪሩቤል በሰማይ የያዙት ቦታ ወንጌላውያን በምድር ላይ ያላቸውን ክብርና አገልግሎት ያንጸባርቃል ወዳጆቼ ስለ ኪሩቤል ስናስብ የምናስበው ስለ አንድ ረቂቅና ምጡቅ የሆነ ሰማያዊ ፍጥረት ብቻ አይደለም ስለ ራሳችንም መንፈሳዊ ጉዞ እንጂ ኪሩቤል በእግዚአብሔር ዙፋን ፊት ያለማቋረጥ ቅዱስ ቅዱስ ቅዱስ እያሉ ሲያመሰግኑ እኛም በሕይወታችን በልባችን ውስጥ የፈጣሪን ስም እንድንቀድስና እንድናመሰግን ያስተምሩናል። ኪሩቤል የገነትን በር ሲጠብቁ፣ እኛም የልባችንን በር ከኀጢአትና ከርኩሰትን እንድንጠብቅ ለቅድስና እንድንተጋ ያስታውሱናል። እነርሱ በሰው ፊታቸው ስለ ሰው ልጆች ሲማልዱ፣ እኛም እርስ በርሳችን መዋደድን ይቅር መባባልንና ለሌሎች መጸለይን እንድንማር ያበረታቱናል። እነዚህ ታላላቅ የብርሃን ፍጥረታት ከእግዚአብሔር ጋር ምን ያህል የተቀራረበ ሕይወት ሊኖረን እንደሚችል የሚያሳዩ ሕያው ምስክሮች ናቸው፤ እነርሱ የእግዚአብሔር ክብር ነጸብራቆች ናቸውና። ስለዚህ በሚቀጥለው ጊዜ ወደ ሰማይ ቀና ብላችሁ ስትመለከቱ፣ ከደመናት በላይ ከከዋክብትም ባሻገር በማይደረስበት የብርሃን ዓለም ውስጥ የልዑልን ዙፋን ተሸክመው ስለ እኛ የሚማልዱ ዐይናቸው እንደ እሳት የሚበሩ ክንፎቻቸው የሰማይን ጫፍ የሚያዳርሱ ኃያላኑ ኪሩቤል እንዳሉ አስታውሱ። ከመላእክት ወገን አንዱ ስለሆኑት ኪሩቤል ትንሽ ፍንጭ እንዳገኛችሁ፣ ምናልባትም አዲስ እይታ እንደፈጠረላችሁ ተስፋ እናደርጋለን። በዚህ ታሪክ ላይ የተሰማችሁን ስሜት በሐሳብ መስጫው ላይ ብታካፍሉን ደስ ይለናል። ከወደዳችሁ ደግሞ ላይክና ሸር አድርጋችሁ ለሌሎች ኦርቶዶክሳውያን አጋሩት። ቤተሰብ ያልሆናችሁ ደግሞ ቤተሰብ በመሆን የደወል ምልክቱን ተጫኑ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሚቀጥለው ዝግጅታችን እስከምንገናኝ ድረስ ረድኤተ እግዚአብሔር አይለየን። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለርሱ ለልዑል እግዚአብሔር ክብር ምስጋና ይሁን። ከቅዱሳን መላእክት ኪሩቤል ረድኤት በረከት ይክፈለን ቅድስት የምትሆን ጸሎታቸው ከክፉ ሁሉ ተጠብቀን በምልጃቸው ፈጥነው ይድረሱልን። ለዘላለሙ አሜን።